ላላችሁ ከልብ አድርገን ነው የምናመሰግነው። በተከታይነት የምናልፈው ወደ አመሻሽ ቅኝታችን ነው የሚሆነው። የዛሬው አመሻሽ ቅኝታችን በመግቢያችን ላይ እንደጠቆምናችሁ በተለይ በለነገዋ የሴቶች የታድሶና የልዕቀት ማዕከል ነው የሚሆነው። በስፍራው የሚገኘው ሪፖርተራችን ታምሩ ደምሴ ደግሞ መረጃዎችን ያጋራናል። አምሩ፣ እንደምን አምሽታል? እንግዲህ ለተመልካቾችም ስገልጽ ነበርና በአሁኑ ሰዓት የምትገኘው ወይም ደግሞ አመሻሽ ቅኝታችን የሚሆነው በለነገዋ የሴቶች የታድሶና የልቀት ማዕከል ነው። እንደሚታወቀው እንግዲህ ይህ ማዕከል እጅግ በጣም በርካታ የሆኑ ከዚህ ቀደም አስከፊ የሆነ ሕይወት የነበራቸው ሴቶች የተለወጡበት መሆኑ ይታወቃል። ና እንደው በአሁኑ ሰዓት ምን አይነት ድባብ አለ በስፍራው? መሰግናለሁ ጸጋ እንግዲህ አንቺም ቀደም ብለሽ እንደጠቀሽው በአሁኑ ሰዓት በአቃቂ ቃልቲ ክፍለ ከተማ በሚገኘው የነገዋ ሴቶች የክህሎት የተሃድሶና የክህሎት ማበልጸጊያ ማዕከል እንገኛለን እንግዲህ ይህ ማዕከል በ2016 ዓ.ም መጋቢት አምስት ላይ የኤፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እና ክብርት ከንቲባ ወይዘሮ አዳነች አበቤ በተገኙበት ነው ይህ ፕሮጀክት ተጠናቆ የመጀመሪያ ስራውን የጀመረው ማለት ነው። እንግዲህ ከዛ ጊዜ ጀምሮ በተለያዩ ማህበራዊና ኢኮኖሚያዊ ችግር ውስጥ የሚገኙ ሴቶችን በመቀበል ወደ መደበኛ ህይወት እንዲገቡ በርካታ ስራ እያከናወነ እንደሚገኝ ተመልክተናል። እንግዲህ ይህ ማዕከል በአንድ ጊዜ ከሁለት ሺህ በላይ ሰልጣኞችን ተቀብሎ ማስተናገድ የሚችል ማዕከል ነው። በዋናነት ደግሞ የሚያተኩረው በማህበራዊና ኢኮኖሚያዊ ችግር ውስጥ የሚገኙ ሴቶችን በመቀበል ያለባቸውን የስነ ልቦናና የክህሎት ስልጠናዎችን በመስጠት ወደ መደበኛ ህይወት የማስገባት ስራን ወይም አላማን አንግቦ እየተንቀሳቀሰ የሚገኝ ማዕከል ነው። እንግዲህ ቀደም ሲል አንቺም እንዳነሳሽው በኢኮኖሚና በማህበራዊ ችግር ውስጥ የሚገኙ ስንል በዋናነት በጎዳና ህይወት ውስጥ ኑሯቸውን ያደረጉ ሴቶችን እንዲሁም ደግሞ የከፋ የኢኮኖሚ ችግር ውስጥ የሚገኙ ሴቶችን በመቀበል የስነ ልቦናና የተለያዩ ስልጠና መስኮች ላይ የክሎ ስልጠናዎችን የሚሰጥ ማዕከል ነው። እንግዲህ ይህ ማዕከል የከተማ አስተዳደሩ እያከናወናቸው ከሚገኙ የሰው ተኮር የልማት ስራዎች እንደ አንድ መገለጫ የሚሆንና ማህበራዊ ፍትህ ማረጋገጫ አርማ ነው በሚል ደረጃ መገለጽ የሚችል ማዕከል ነው። ይህንንም ስንል ደግሞ በምክንያት ነው። ተዘዋውረን እንደተመለከት ነውና ያነጋገርናቸው ሰልጣኞችም እንደነገሩን መሄጃ ያጡ የጨለመባቸው አንገታቸውን አቀርቅረው የነበረ በተለይ በማህበራዊ ችግር በኢኮኖሚያዊ ችግር መሄጃ መጠለያ ያጡ የነበሩ ሴቶችን በመቀበል ተስፋን በመስጠት ነገ የተሻለ ህይወት እንደሚኖራቸው አምነውና በተለያዩ የስልጠና መስኮች ራሳቸውን ብቁ አድርገው ወደ ማህበረሰቡ የሚቀላቀሉበት ሁኔታ እንዳለ እየተመለከትን እንገኛለን። እንግዲህ በዚህ ሂደት ይህ ማዕከል ባለፉት ሶስት ዙሮች ከ አንድ ሺ ሰባት መቶ በላይ ሴት ሰልጣኞችን ተቀብሎ የተለያዩ ስልጠናዎችን ቅድም እንዳልኩሽ በ አስራ ሰባት ዲፓርትመንቶች ውስጥ በተለይም በዋናነት በስነ ውበት በምግብ አዘገጃጀት እንዲሁም የጨርቃጨርቅና በከተማ ግብርና የሙያ መስኮች አሰልጥኖ ብቁ አድርጎ የሚያወጣ ማዕከል ነው። እና በእነዚህ የስልጠና መስኮች ራሳቸውን ብቁ አድርገው ወደ መደበኛ ህይወት የሚገቡበት ሁኔታ እንዳለ መመልከት ችለናል። እንግዲህ አንድ ሰልጣኝ እዚህ ማዕከል ውስጥ ከመጣ በመጀመሪያዎቹ አርባ አምስት ቀናቶች ውስጥ የስነ ልቦና ስልጠና እንደሚሰጠው የማዕከሉ ዳይሬክተር ባነጋገርናቸው ጊዜ ገልጸውልናል። በቀሪ ቀናቶች ደግሞ በመረጣ ቸው የሙያ ዘርፎች ውስጥ ራሱን ራሷን ብቁና ተወዳዳሪ የምታደርግበትን የሙያ ዘርፍ በመምረጥ በዛ ዙሪያ ስልጠናዎችን አግኝታ የምትወጣበት አጋጣሚ ነው ያለው። እንግዲህ ይህ ማዕከል በውስጡ የሰልጣኞች ዶርሜተሪዎችን ይዟል። ማንበቢያ መጽሐፍ ራሳቸውን የሚያጎለብቱበት የላይብረሪ ወይም ደግሞ ቤተ መጽሐፍትን ይዟል። የስፖርት ማዘውተሪያዎችን፣ ክሊኒኮችን እንዲኖረው በማድረግ ምቹና ዘመናዊ የሆነ ማዕከል እንዲሆን የማድረጉ ስራ እንደተከናወነበት ማየት ችለናል ማለት ነው። እንግዲህ ሰልጣኞች በዚህ ማዕከል ውስጥ ስልጠና በቂ ስልጠና ካገኙ በኋላ ደግሞ ልበቀና የሆኑ ባለሀብቶች ጋር በመነጋገር ራሳቸውንና ህይወታቸውን በዘላቂነት የሚመሩበትን የስራ እድል የመፍጠር ስራዎችም እንደሚከናወኑበት መመልከት ችለናል። እንግዲህ ይህ ማዕከል እንዲህ ከቃልም ከመናገር በላይ መቶ ለሚመለከተው ሰው ተስፋ ቆርጣ የነበረችን ሴት ህይወት ዘርታ፣ አንገቷን አቀርቅራ የነበረች ሴት ተስፋ ሰንቃ እንድትወጣ እያስቻለ የሚገኝ ማዕከል መሆኑን ተመልክተናል። በአሁኑ ሰዓትም ጭምር እዚህ ያሉ ሰልጣኞች የተለያዩ ስፖርታዊ እንቅስቃሴዎችን በማድረግ ራሳቸውንና አእምሯቸውን ብቁ እያደረጉ እንደሚገኙም መመልከት የቻልንበት ሁኔታ ነው ያለው። እንግዲህ ያሰባሰብኳቸውና የታዘብኳቸው መረጃ ይህን ይመስላል። ጸጋ፣ እጅግ በጣም አድርጌ ያመሰግናለሁ። ታምሩ፣ መልካም ምሸት።